አሳዛኝ ዜና፣ በጣም ያሳዝናል። በእውነት በጣም ነው ያዘንኩት። ይህን ህፃን ልጅ እንደዚህ በመሆን እውነት እኔ ብዙም ሚዲያ ላይ እውነት አፋልጉኝ የሚል በሚዲያ ወጥቶ አየሁ እንጂ እንደዚህ አይነት ነገር ይከሰታል አላልኩም ነበር። ኢትዮጵያ ላይ እየሆነ ያለው ነገር እንግዲህ ይህን ነው። በጣም ያሳዝናል። እግዚአብሔርን እንደው እግዚአብሔር ይድረስልን ነው የምለው። ለቤተሰቦቹ መጽናናትን ይስጥ። ህፃን ልጅ በዚህ መልኩ ኮንዶምኒየም ቤት ላይ የምትኖሩ እንዲሁም በተለያየ አካባቢ ላይ የምትኖር እባካችሁ ልጆቻችሁን ተጠንቀቁ። ምክንያቱም መከራ የታችሁ አይታችሁ፣ የልጅን ስሜት የሚያውቅ የወለደ ብቻ ነው እንጂ መከራ የታችሁ አይታችሁ። እንደዚህ በዚህ ቅጥፈት እናት ልጅ እንግዲህ ለእናቱ ምግብ ማለት ዶሮ አምሮኛል ከጎረቤት ሲታረድ አይቶ ልጅ እንግዲህ ምንም ይሁን ምንም ልጅ ነው። ገብቷችኋል። እንደውም ልጅ ችግር የለበትም ተብሎ እኛ አሁን በእኛ አካባቢ ወደ ወሎ አካባቢ ችግር የለውም ታውቃላችሁ። ልጅ ነው አያውቅም፣ ምንም የዚህን እንትን የለውም ተብሎ ይሰጥ ነበር፣ ይበላል። የሙስሊም የክርስቲያን ተብሎ እንትን አይልም ነበር እና እንደዚህ አይነት ነገር ልጅ ሲያይ ደግሞ ከጎረቤት ሲያይ ልጅ ይጓጓል፣ ይሳሳል። ልጅ አይቶ እናቴ ዶሮ የመስቀል በዓል ቀን እንዲህ ሆናል። ዕለቱ መስከረም 17 ቀን 2018 ዓ ም ነው። በዚያ ቀን እንደምታውቁት መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች የመስቀል በዓልን በተለያየ መንገድ የሚያከብሩበት ዕለት ነው። የእነዚህ የእነ አብዱል ጀሊል ጎረቤቶችም ታዲያ ይህንኑ በዓል በሚገባ እያከበሩ፣ በተለይ በቤታቸው ዶሮና መሰል የስጋ አይነቶችን በሚገባ እያደረጉ ሰነባብተው ውለው ነበር። አብዱል ጀሊልም የዶሮ ስጋ ማረው፣ ምክንያቱም የክርስቲያን ጓደኞቹ ቤት ውስጥ ሲደረግ ተመልክቷልና፣ ይህንንም ሐሳቡን ይዞ ታዲያ ወደ እናቱ ያመራል። እማዬ፣ እንደ ጓደኞቼ እኔም ዶሮ አምሮኛልና እንድትሰሪልኝ በሚል እናቱን ያስቸግራል። እንደ ልጅነቱ ማለት ነው። እናትም የእናትነት ግዴታዋን ለመወጣትና የልጇን አምሮትም ለመቁረጥ ስትል ዶሮ ለመግዛት ከቤት ትወጣለች። አራሷና ምስኪኗ እናቱም ዶሮዋን ገዝታ ወደ ቤት ተመለሰች። ወደ ቤት ስትመጣ ግን ይህ ታዳጊ የሰባት ዓመት ልጇ፣ የመጀመሪያ ልጇ አብዱልጀሊል ቤት ውስጥ አልነበረም። ግራ ገባት። ኮንዶሚኒየሙን በሙሉ አካለለች። ቤተሰቡ ተጨነቀ። የአካባቢውንም ሰው ጭምር በሚገባ መጠየቅ ጀመሩ። ይህንን ጉዳይ ይመለከተዋል ብለው ለሚያስቡት ሁሉ መጠቆማቸውን ቀጠሉም። ይሄ ነው እንግዲህ ያለው ነገር እንደሰማችሁት ማለት ነው። ህጻን ልጅ በአምሳ ሺህ ብር እንግዲህ ይህን ህጻን ልጅ ወስዶ ካገቱ በኋላ እናትም እንደሰማችሁት ወንድማችን እንደገለጸው እዚህ ጋር ዶሮውን ገዝታ ስትመጣ ልጇን ከቤት አላገኘችውም። ከዛ በኋላ መፈለግ ጀመረች። ፈለገች ፈለገች፣ ልታገኘው አልቻለችም። እሷ ብቻም ሳይሆን የጎረቤት ሰውም ሁሉም፣ ያው ኢትዮጵያ ታውቃላችሁ፣ የሆነ ነገር ሲፈጠር ይተባበራል እና ሁሉም ነበር ንቀል ብሎ እየፈለገ የነበረው ይህንን ህፃን ልጅ ማለት ነው። ከዛ በኋላ ግን የተከሰተው ምንድን ነው? በቃ ሊያገኙት አልቻለም። ወደ ሶሻል ሚዲያ ቶሎ ማሰራጨት አለብን፣ ምክንያቱም አሁን ሶሻል ሚዲያ ላይ ነው ሁሉም ነገር ፓወሩም፣ ሁሉም ነገር ያለውና ሶሻል ሚዲያ ማሰራጨት አለብን። ምናልባት አንዱ አግቶት ከሆነ በሚል ወደ ሶሻል ሚዲያ ሄደው ሶሻል ሚዲያ ላይ እንትን ይላሉና ይህ ልጅ እኔ አይቼዋለሁ በነገራችን ላይ አፋልጉኝ የሚል አይቻለሁ ተለጥፎ ቲክቶክ ላይ እና ግን ያን ነገር ማለት የሚገኝ አሁን ብዙዎቻቸው የሚገኙ ስለሚገኙ የሚገኝ ወይ ወደ አንዱ ሁሉ ወይም መንገድ ጠፍቶበት እየሆነ ነገር ነበር እንጂ የመሰለኝ፣ በዚህ ደረጃ ህይወቱን የሚያጠፋ ነገር ሁላ የሚደርስ አለመሰለኝም ነበር። ግን በአሳዛኝ ሁኔታ ይሄንን ህፃን ልጅ ካገደሉት በኋላ አምሳ ሺ ብር በአካውንታችን አስገቡ ብለው ማስፈራራ እና አካውንት ይልኩላቸዋል። እነዚህ እናትና አባት ደግሞ አምሳ ሺ ብር ልጃቸው በአምሳ ሺ ብር አይደለም ቀርቶ በሚሊዮን የማይገኝ ታውቃላችሁ። አሁን ልጅ እንኳን በዚህ ደረጃ አሳድጋችሁ ቀርቶ ልጅ ለመውለድ የሚከፈለው መስዋዕትን ታውቃላችሁ። እና እና ልጃቸውን አንጀታቸውን በአምሳ ሺ ብር የሚመለስልን ከሆነ በማለት አምሳ ሺ ብሩን ያስገባሉ። አምሳ ሺ ብርን ካስገቡላቸው በኋላ ግን ምንድን ነው ያደረጉት እነዚህ ሰው በላዎች አውሬዎች ማለት ነው ሰው የጠማቸው ምንድን ነው ያደረጉት? ይሄንን ህፃን ልጅ ከገደሉ በኋላ ወንዝ ላይ ነው ወስደው የጣሉት ማለት ነው። እና በነገራችን ላይ ዛሬ ነገ እያሉ እናቱንም ስቃይ ከሚያሰቃያ ስቃይ ከሚያበዙባት ያው እንደዚህ አይነት ነገር መጀመሪያውኑ ገድለውት ከሆነ ያው መሞቱን ማወቋ እናትየዋ ለጊዜውም ተጽናንታ፣ ደግሞ ርዋን ማውጥታ ምንም ማድረግ አይቻልም ግን አሁንም ተጠንቀቁ የምለው እኔ ኮንዶሚኒየም በተለይ ኮንዶሚኒየም ላይ የምትኖሩ እንዲሁም ሌሎቻችሁ ለለፍቻችሁ፣ በተለይ በኢትዮጵያ ከዚህ በፊት እኔ በዩቱብ በተለያዩ ዩቱቦች ተከታት እያለሁ እና ምክንያቱም አንድ ሰውዬ አይታችሁ ከሆነ ሰውነቱ በጣም የተቆራረጠ እና በጣም እንትን ያለ ነው ተጠባሳ ማለት ሆዱ ምናምን ነገር ምናምን እና ምንድን ነው የሰይጣን ተላላኪ እንደሆነ ለዛ ለሰይጣን ለስድስት ስልሳ ስድስት ተገዥ እንደነበረ እና ይቅሪ በሌላ ቃሉ ለመጥራቱ ራሱ በዛሬዋ ቀን እግዚአብሔርን ይህንን መጥራት አልፈልግም። እና ግን አድርግ የተባለውን ሁሉ ሕፃን ልጅ እንትን ካለ በኋላ ማለት የሆነ ነገር አድርጎ ከሞተ በኋላ ከተቀበረ በኋላ ስል ከመቃብር ህዶ እንደሚያወጣው ሁላ ብዙ ነገሮች ነው ሲናገር የነበረው። እና ሆዱ ውስጡ እንዳለ የተጠባበሰ ነው። እና የሆነ ነገር ሲቀይረኝ አይታወቀኝም እቀይራለሁ ምናምን ሁላ ነው ሲል የነበረው። እስቲል አሜሪካ ድረስ ሁላ ሄድ ነበር። መቼም ይሄ ስድስት ስልሳ ስድስት ከወደ አሜሪካ እንጂ ከወደ ሌላ ቦታ የመጣ አይመስለኝም። እና ቦታውን በዛው ነው አሁን ኢትዮጵያ ላይ ገብቷችኋል። የዚህ ተከታዮች በተለይ አድርጎ የተባሉትን ነው የሚያደርጉ ያሉት። ለሰው ህይወት ምንም፣ የሰው ህይወት ካረከሰ ሰንበት በት ብሏል። ሰው ካረከሰ ሰንበት በት ብሏል። ኢትዮጵያ ላይ በጣም ሰው ረክሷል እና የዝንብን ያክል ህይወት እራሱ ያለን አይመስላቸውም። አያዝኑልንም፣ አያስቡልንም እና ህይወትን ለማጥፋት በጣም በቀላል ነገር ነው ህይወትን የሚያጠፉት። ህፃንም ሆነ አዋቂም ትልቅም ትንሽም ሆነ ለምንም አይሳሱላችሁም፣ አያዝኑላችሁም። ለሚያደርጉት ነገር ለምንም ተጠያቂነትን እራሱ አይወስዱም እነሱ ማለት ነው እና እናንተ በተለይ በኮንዶሚኒየም እንዲሁም በተለያዩ አካባቢ ያላችሁ እባካችሁ ልጆቻችሁን፣ ከዚህ ቀደም አርቲስቶች ሳይቀሩ ወጥተው ወንድ ልጅ ሳይቀር ተደፈር እያለ በመደፈር ነበር ሲንጫጫ የነበረው። አሁን ደግሞ ህፃንን ልጅ እያረዱ እንዲሁም ደሙን እየመጠጡ፣ ደም አምጣ ከተባለ የዛኔ ህፃን ልጅ አምጣ ደም ከተባለ ያን ልጅ እንደምንም ብሎ በዛም በዚህም ብሎ ልጁን ገሉ ደሙን ለመውሰድ መስዋዕት ለመውሰድ ይታገላል፣ ይወስዳል። እንዲሁም በቃ ከፍ ያለች እስቲል እንኳን እንደኛ አይነትም ወጣት ቢሆንም ማምጣት ከተባለ ያን ሰው ጭር ያለ ቦታ ፈልጎ ወይም ያን ሰው እንደምንም አድርጎ ህይወቱን አጥፍቶ ለዛ ሰው ለሚላክበት መሰዋዕትነትን ያቀርባል ማለት ነው። እና ይሄንን ይሄንን ነገር በጥንቃቄ በጾለት በዱአ በየ ማለት በየሃይማኖታችን ልናሸንፈው የምንችለው ሰይጣን ይሄንን ነው። ከዛም በላይ ደግሞ ተጾላታችንንምተፆለታችንንም ደግሞ እግዚአብሔር የሚያግዝን እግዚአብሔር መቼም ራሱ መቶ ይሄንን አታድርጉ ብሎ ስለማይነግረን እኛ ጥንቃቄ ያስፈልገናል። ራሳችን ልንጠነቀቅ ይገባል ነው ምለው። እውነት ራሳችን ልንጠነቀቅ ይገባል። ለምን እንዴ እስከመቼ ድረስ ነው እኛ ማለት በዚህ ደረጃ እስከመቼ ድረስ ራሳችንን ልንጠብቅ ይገባል? ማለት የሚመጣብንን ነገር ለመከላከል ጾለት የምንጸልይ ከሆነ በሃይማኖታችን ሁላችንም ጸንተን የምንኖር ከሆነ ለምንም እግዚአብሔር አሳልፎ አይሰጠንም። በነገራችን ላይ ግን እኛም ደግሞ የኛን ጥንቃቄ ያስፈልጋል። እግዚአብሔር አይሳልፎ አይሰጠኝም እያልኩኝ እዚህ ጋር ሰዓት እየነደደ ነው ና እጅ ራሴ የምገባበት ከሆነ እግዚአብሔር ራሱ መቶ አያወጣኝም አደልን። ያንን ነገር እያየሁት ራሴ እጅ የምገባበት ከሆነ ምናልባት የዛን ቀን የሆነ ነገር ወይ ሰው ደርሶ ወይ ምናምን ሊያሳልፈኝ ይችላል። ተደጋጋሚ እንደዛ ከሆነ የሚፈታተን ሌላ ነገር ነው፣ ታውቃላችሁ። እና ቤተሰብም ሆነ ሌላም ሌላም ነገር በእንደዚህ አይነት ነገር ተደጋጋሚ ማደርጉ ከሆነ እነዛን ሰዎች ወደ ጠበል ወይም ወደ ተለያየ እምነት ቦታዎች ወስዱ፣ እነዛ ሰዎች ካያድሉበት ነገር እንዲወጡ ማድረግ እንችላለን ማለት ነው። እና እኔ እግዚአብሔርን ነው የምላችሁ፣ ይህን ህፃ ልጅ ይህንን ህፃ ልጅ ላይ የሚያሳሳ እንዴት አንጀታቸው ቢችል ነው? እግዚአብሔርን ነው ምላችሁ፣ እንዴት አንጀታቸው ቢችል ነው በሱ ላይ ጨክነው ይህንን ወንጀል ሊፈጽሙበት የቻሉት ህይወቱን ሊነቅጡት የቻሉት እንደዚህ ሊያጠፉት የቻሉት ይህንን ህፃን ልጅ። እኔ ምን አይነት ሰው ቢሆኑ ነው? ምን አይነት ሰው በላ ምን አይነት አውሪ ቢሆኑ ነው? እግዚአብሔርን ነው የምላችሁ እኔ በጣም ነው ያዘንኩት። እንደው በቃ ምን አዘንኩ አላዘንኩም፣ የማመጣው ነገር የለኝም። በነገራችን ላይ ግን ሁላችንም እዚህ ጋር ይሄ ልጅ በህይወት እንዲገኝ ምናልባት ሁሉም ሸር በሚዲያ ላይ አንድ ነገር ሲለቀቅ ሁሉም ሸር ሸር ያደርጋል። በነገራችን ላይ በቅንነት ምክንያቱም በተለይ አፋልጉኝ እንዲሁም በቃ ለህይወት ደረሱልኝ በሚችለው ሰው መርዳት እንኳ ባይችል ሸር ለማድረግ ይታገላል እና ሸር ሸር እያደረጉት ነበር እና ይገኛል እንጂ እንደዚህ አይነት ነገር ላይ ይፈጠራል። አላልኩም ነበረ ግን እግዚአብሔር ላይመለስ መለስ መቼም ነው ከቤት አውጥተው፣ ምክንያቱም ይህን ልጅ ለሲስተም ሊሆን ይችላል፣ ወይ ልከውት ሊሆን ይችላል የሆነ ነገር ለእናት እንደዚህ ብለህ እንዳትናገር ሄድና እናት ዶሮ ግሽ ሊበላት እና ለአንተ ግን ሌላ ነገር ወይ ብስኩቶች የሆነ ነገር እንገዛልሃለን፣ ምናምን እናተ ዶሮ እንድትገዛለን ወይ የሆነ ነገር ብለው አታለወት ሊሆን ይችላል እንጂ እንዴት እሷ ያን ነገር ልታመጣ መሄዷን በምን አወቁ? በምን ስ ይህን ልጅ ለማገት እንደዚህ በዛም በዛችን ቅጥፈት እንዴት ተስተካክለው ተቀምጠው ተገኙ ነው? እና ይሄን ልጅ ምክንያቱም እነሱ አሴረውበት መጀመሪያ ተጠንቅቀውበት ነበረ ማለት ነው። ገብቷችኋል? ከዚህ ከመሰረቱ ስታስቡት ይሄ ልጅ እንግዲህ ከጎረቤት አይቶ ዶሮ አምሮኛል እና ዶሮ ግዢልኝ እና ስሪልኝ ዶሮ ብሎ ሆዶ ተናግሮ እናትየው ደግሞ ዶሮ ልትገዛ ወደ ገበያ እሷ። እኔ በጣም ነው የሚያሳዝነው፣ እግዚአብሔር ነው የምላችሁ። በጣም ምስኪን ናት እናትየው፣ እንግዲህ ሸቅጣ የምታስተዳድር ሸቅጣ የምታሳድግ እናት ናት። በዚህ ደረጃ ጭካኔያቸው ምን ቢሆን ነው እናት መከራዋን አይታ እናት እውነት እንደ አባት አይደለችም። በነገራችን ላይ መከራ አይተን ለልጆቻችን ያልሆነው ነገር የለም ብዙዎቻችን የወለድን እናውቀዋለን እና ብቻችንን ያሳደግን በተለይ ስንግል ማም ሆነን ያሳደግን እናውቀዋለን። ምን ያክል ለልጆቻችን መስዋዕት እንደምንከፍል እና ይህችም እናት ብቻዋን መስዋዕት እየከፈለ ልጇን እየሸቀጠ የምታሳድግ እናት ናት እና ግን ልጇን እንደዚህ አድርገው ቀሟት፣ ቀሟት በሉባት በሉባት በአምሳ ሺህ ብር ሬሳውን መልሰው ሰጧት ማለት ነው። በአምሳ ሺህ ብር፣ አምሳ ሺህ ብር አስከፍለው ሬሳውን መለሱላት። ምን አለ በህይወት ይዘውት ሚሊዮን ብር ቢጠይቁ እግዚአብሔርን፣ የኢትዮጵያ ህዝብ ምስኪን ነው፣ ያግዛት ይረዳት ነበረ። እግዚአብሔር ነው የምላቸው፣ ያስመልስላት ነበረ። ግን በአምሳ ሺህ ብር ግን ሬሳውን መለሱላት ማለት ነው። ሬሳውን በአምሳ ሺህ ብር መለሱላት። አይገርምም? ግን እንደዚህ አይነት ጭካኔ እና አውሬ የሆነበት ዘመን ላይ እየደረስን እርስ በርስ እየተገዳደልን ነው። ጦርነት ያው አመት እስከ አመት አገሪቷን እያደቀቃት ህዝቡን መስኪኑን እየጨረሰ ነው። እኛም እርስ በርስ እየተባላን ነው። ህፃን አረጋዊ፣ በቃ እናት አባት የማይከበርበት ጊዜ ነው የደረስነው። እና በዚህን ደረጃ አውሬ ከሆነን ህፃን ልጅ ከቤት እያወጣን እያረድን ምን ጥል ከሆነ አምሳ ሺህ ብር ታዲያው፣ አርዶ መስዋዕት ካደረገው በኋላ አምሳ ሺህ ብር ለምን ፈለገ? ምክንያቱም ለሚፈልገው ነገር ይህን ልጅ ወስዶ አርዶ አቀብሏል። አይደለም እንዴ? ግን ከዛ በኋላ ደግሞ እግዚአብሔር ሆይ አንተ ድረስልን። እግዚአብሔር ማርያምን፣ እኔ እንጃ አላውቅም። ይህንን ነገር ካደረጉ በኋላ እንደገና ሌላ ብር ክፍያ ምን አስፈልጋቸው? ልጁን ቀምተዋት፣ ይች እናት አቤት! እግዚአብሔርን ሀዘኑ እኮ ታየኝ። እንደው በሷ ቦታ ሁኝ እኮ አየሁት። ማርያምን ነው ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ ወይኒ እግዚአብሔር እውነት መጽናናቱን ይስጥሽ። እንጃ አላውቅም፣ እንዴት ብላ እንደምትጽናናና ስቲል እንኳን ወረድ እግዚአብሔር። ልጇ እንደዛ ስብስብ ብሎ እንደሚሞት ሰው አውቆታል። ሰው ቢታመም መቸስ ሊሞት ነው ይላል። ግን የሆነ የታዘዘባችሁ ነገርም ሲሆን የሆነ ነገር ነው እንትን የሚላችሁና፣ የሆነ ነገር በቃ አንድ ሰው ከዚች አለም ሊለይ ወይም እቺን ዓለም ሊሰናበት ሲሆን የሆነ ነገር ብሎ እናንተን በሆነ ነገር እንትን ይላችኋል ና ይሄ ልጅ እንግዲህ ዶሮ አምሮኛል ብሎ ያንን ዶሮ ገስታ ልታበላናት ደግሞ፣ በቃ ባላት ቢኖራትም ባይኖራትም ተበድራ ብሎ ልጅ አማራ አካላት ከጎረቤት ተለይቶ ልጅ ለምን ያለቅስብኛል? ምክንያቱም ጎረቤት ላይ የሚደረገው የክርስቲያን ነው፣ እየታረደ እናንተን እያለ ያለው ልጅ አይበላም። ስለዚህ ግዴታ ለልጇ ተበድራም ሆነ ተቀድመ ማምጣት አለባት። ልጇ መጓጓት የለበትም። እዛጋ ልጅ ነው፣ አዋቂ ቢሆን ችግር የለውም። ምክንያቱም ያውቃል የማይበላው ነገር እንደሆነ ስለሚያውቅ ማለት ነው። ግን ይሄ ህፃን ልጅ ነው እና በዚህን ደረጃ ነው ልጇን የቀሟት፣ እንግዲህ ይችን ምስኪን እናት ማለት ነው እና እኔ የምለው ያለፈውን እንትን ማለት ሳይሆን ሁላችንም የሆነ ነገር ሲከሰት እንንጫጫለን። በቃ ለአንድ ቀን ለሁለት ቀን፣ ከዛ በኋላ እንረሰዋለን። አንድ ሰሞን የሚገርማቸው የዛኔ ህፃን ተደፈረ ወንድ ልጅ ሳይቀር እየተደፈረ ምናምን እባካችሁ አጥብቃችሁ ያዙ እባካችሁ ያዙ ምናምን ሲባል እኔም እግዚአብሔር ነው የምላችሁ በቃ እዚህ አዲስ አበባ ላሉት እህት ወንድሞቼ እባካችሁ ልጆቻችሁን አጥብቃችሁ ያዙ እባካችሁ እያልኩኝ በዛው ሰሞን እንትን እል ነበር ግን ከዛ በኋላ ምንም አይያዟችሁም በተለይ በቃ ዝም ብሎ የሆነ አለ አይደለ ኮንዶሚኒየም ቤት ውስጥ ቢያንስ ይሻላል ቤት ውስጥ መቆለፍ ይቻላል ቤት ውስጥ እኔ ካልወረድኩኝ ብላችሁ መቆለፍ ትችላላችሁ አሁን እዚህ ሀገር እንደምናየው የምሰራበት አሁን ኮንዶሚኒየም ቤት ውስጥ ነው የሚኖሩት ሰዎቹ ማለት ነው። ተከራይተው ነው የሚኖሩት አደል እንዴ? ግን ልጆቻቸው የትም አይወጡም። እነሱ ላይ ጨውታቸው ይዘዋቸው ካልወጡ በስተቀር የትም ብቻቸውን መውጣት አይችሉም፣ አይወጡም። ከቤት ነው በቃ መጡ፣ ከትምህርት ቤት መጡ፣ ቤት ነው ቴሌቪዥን ካለ ቴሌቪዥን ያሉ፣ ማጥናት ካለባቸው ያጠናሉ። እና ለምን እንደሌላው እንደዚህ እንደ ውጭ ዜጋ ልጆቻችን ሰትረን መያዝ አቃተን? እኛስ ኢትዮጵያውያን እንደዚህ አድርገን ስርአታችን እናሳድጋቸው። ለትምህርታቸው ጎበዝ ይሆናሉ፣ ጠንካራ ይሆናሉ፣ ብርቱ ይሆናሉ ግን እንደዚህ በአንድ ላይ በሚቀላቀሉ ሰዓት አንተ አንቺ እየተባባለ ስቲል እንኳን ገብቷችኋል። በቃ ይሆናል አ ለትምህርት ሳይሆን ለጨዋታ ነው ጉጉት የሚኖራቸው በብዛት። እኛም እንዳደግ ነው ማለት ነው። ምክንያቱም ጨዋታ ስንለምን ከውጭ ልጆች ከመቀላቀል ስንጀምር ከሌ ጋር ከሌ ጋር ሄደን እንጫወት እንጂ የምናስበው ትምህርት ይሄንን ተሰጥቶናል፣ እናጥና አንልም እና እንደዚህ አይነት ነገር ቢለመድ ብዬ አስባለሁ። የልጆቻችሁንም እንደዚህ ባልባሌ ነገር እንትን ብላችሁ። አሁን ይህች እናት ይሄንን ነገር እንትን ባትል ኑሮ ተጫወት ብላ ልጇን ጥላት ሄድም ነበረ። ይዛወላት ይሄድ ነበረ ገብቷችኋል። ሄደ ጉባ ልጅ ነው፣ በእግሩ የሚሄድ ልጅ ነው። ይዛ መሄድ ሁላ ትችል ነበረ። ግን ይህን ነገር እንደሚመጣ አይታወቅም፣ ከሆነ በላይ ነው። ግን ደግሞ ያለፈው አለፈና ይሄ ልጅ ህይወቱ አልፏል። እናትየዋን እግዚአብሔር ያጽናናት። ግን እኛ ማድረግ ያለብን ነገር ምንድን ነው? ጥንቃቄ ማድረግ አለብን። ላሉት ማትረፍ እንድንችል ጥንቃቄ ማድረግ አለብን። ተደጋጋሚ በተለይ ይሄ አሁን እንደዚህ አይነት ነገር በጣም በኢትዮጵያ ተሰራጭቷል፣ እንደተሰራጭ ነው እየተነገረ ያለው እና ይሄን ነገር ተሰራጭቷል እየተባለ እየሰማን ተደጋጋሚ ነገር እየሰማን አሁንም በዋዛ ፈዛዛ ልጆቻችንን ዝም ብለን እየለቀቅን ነገ ጧት ጠፋኝ፣ ልጄ ተገደለብኝ፣ ልጄ ታረደብኝ ብንል ምንም ትርጉም የለውም። ተጎጂዎቹ እኛና እኛ ብቻ ነን የምንሆነው። ስለዚህ ይሄ ነገር ሳይመጣ ጥንቃቄ ያስፈልጋል፣ ልንጠነቀቅ ያስፈልጋል ነው የምለው። ማርያምን ነው የምላችሁ፣ ልንጠነቀቅ ያስፈልጋል። ተጠንቀቁ ሁላችሁም ልጆቻችሁን ያዙ፣ አጥብቃችሁ ከዓይናችሁ አትለዩዋቸው። ትምህርት ቤት ከሄዱ ከትምህርት ቤት መጥተው ባይጫወቱ። አሁን ዘመኑ እኮ የጨዋታ ዘመን አይደለም ሲጀመር ማለት ነው። መጫወትም ካለባቸው አሁን ሁሉም ሰልጥኗል። የተለያዩ አዲስ አበባ እንኳ የምትኖሩ የተለያዩ ፓርኮች አሉ፣ የተለያዩ ልጆች መጫወቻ አሉ። እዛ እዛ ቦታ የሆነ በሳምንት አንዴ በአስራ አምስት ቀን አንዴ እየወሰዳችሁ ልታጫወቷቸው ችግር የለውም። ያለ እዛ ደግሞ የትምህርት ሰዓት ካሆን የአጥኑ ቤት ቴሌቪዥን ይከታተሉ። ቴሌቪዥን ካልል የሆነ መጫወቻ ነገር ህፃን ከሆኑ በጣም መጫወቻ ነገር ሰጣችኋቸው እንዲጫወቱ አድርጉ። ልጆቻችሁን ብገርፏቸው፣ ልጅ አይራበው እንጂ ቢገረፍ ምንም አይሆንም። ምክንያቱም ብትቆጧቸው፣ ብገርፏቸው ልጅ አትምታ ምናምን የሚባል ነገር ይህን ቅጣቅጧቸው በቃ አለቀ። ለምን እነሱም ሞተው አጥታቻቸው ከምትጎዱ ገርፋችኋቸው ከቤት ስርዓት ይዘው ተቀምጠው ከፊት ባይጫወቱ አይሻልም? ይሻላል፣ አይደለ? ይህንን ማድረግ እንልመድ ነው የምለው። እኔ ለመጮቹ ላሉት ህፃኖች እንድንደርስ እንደዚህ አይነት ነገሮችን እናስተምር ነው የህፃን ልጅ አንዴ ህይወቱ አልፏል። እግዚአብሔር ነፍሱን ይማር ነፍሱን ይኖረዋል። ይሄ ምንም የማያውቅ ህፃን እንቦቆቅላ ልጅ ነው። ለነሱ ይብላኝ፣ ለነሱ ለነዚህ አውሬዎች እንጂ መጨረሻቸው ኑር ሆነው አይኖርም፣ እዚች ምድር ላይ ምንም ይሁን። ሰይጣን የሚያምልክ ስድስት ስልሳ ስድስት የሚያምልክ ቀኑና ጊዜው ሲደርስ እንዳይሆኑ ሆኖ ነው ተሰቃይቶ የሚሄደው ይችን ምድር የሚሰናበታትና ሁላችንም በዚች ምድር ላይ አንኖርም ከአፈር እንደተፈጠርን ወደ አፈር ነው ተመልሰን የምንሄደውና ሁላችንም እንሰናበታታለን። እስካለን ድረስ ግን ምን አለ እንደዚህ አይነት ክፋት ውስጥ ባንኖር፣ እንደዚህ አይነት እርስ በርስ ባንጠፋፋይ፣ ሰው የሰውን ህይወት ባያጠፋ፣ በዚህ አይነት ጭካኔ የተሞላበት በቃ ሰባዊነት ባይኖረን ነው ምለውና ምን አይነት በቃ በልጅ የሚጨክን ለምን በልጅ በሰው ላይ የሚጨክን ሰው በሰው ላይ እንዴት ሊጨክን ይችላል? ልትጣላ ትችላለህ፣ የተለያየ ነገር ልታስብ ትችላለህ። ግን ያን ሰው ላይ ጨክነህ እንደዚህ አይነት ነገር እንዴት ልታስብ ትችላለህ? ፈጣሪ ይፍረድባቸው። በእውነት ፈጣሪ ይፍረድባቸው። የህፃናት አምላክ ህፃናት ብዙ እንደዚህ ይሄ በሚዲያ ስለወጣ ነው። ብዙ በሚዲያ ያልወጡን ስንቶቹ በልታችኋቸዋል? ስንቶቹ ተደብቀው የቀሩት ጠፉን እያሉ ልጆቻቸውን ሳያገኟቸው ቀሌቱን እያለቀሱ በየጓዳው ቁጭ ያሉ ስንት እናቶች ይኖሩ ይሆን? ሆነ ስንት እናቶች ይኖሩ ይሆን? በሚዲያ ወደ ወደ ሚዲያ የወጣው ሚዲያ ህልባት ያገኛል። ቢሞትም ሙቷል ተብሎ ይነገራል። ቢኖርም ደግሞ እርዳታ ተሰባስቦለት ወይም ያ ልጅ እንዲመለስ ይደረጋል አይደል እንዴ? ከዚህ ባለፈው አሁን ከዚህ በቅርቡ ነው፣ ስንት ከስንት ወር በፊት ነው፣ በጎንደር ያንን እንደዚህ ወስደው ይህን ያክል ብር አስገቡ ብለው ሬሳ አንጥተው ከበራቸው ላይ እንደጣሉላት ያችን ህፃን ልጅ፣ አባቱ የባጃጅ ሾፌር ነው ምናምን፣ ታስታውሱ ከሆነ እኔ ስቲል ቢዶ ሰርቼበታለሁ እና በጣም ነው ያዘንኩት። እግዚአብሔር ነው የምላችሁ። እንዲህ አይነት ነገር ተደጋጋሚ ነገር እየኖረ በቃ የሆነ ነገር ማድረግ አለባችሁ ህብረተሰቡ። ሌላው የህግ አካል ምናምን የሚለውን ትቶ የህግ አካል በየአካባቢው ኑሮ ቢጠብቅ ጥሩ ነው ግን ባይኖርም እናንተ ራሳችሁን ጠብቁ ነው የምለው። ራሳችሁን አድኑ፣ ራሳችሁን ከእንደዚህ አይነት ነገር አድኑ። ልጆቻችሁን ጠብቁ። እግዚአብሔር ሰርቶ እና እሱ እስከሚወስደን እንኳን እየጠበቅን አይደለም እግዚአብሔርን። እርስ በርስ እየተጠፋፋን ነው። አሁን ላይ ያለው ነገር በጣም አስቸጋሪ ነው በሀገራችን ላይ። የሆነ በየቀኑ የሚጠፋው ነፍስ አላቅም ምን እንደምላችሁ እና ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። ላይክ ሸር ያላ አደረጋችሁና፣ ተጠንቀቁ ለማለት ያክል ነው በዚህ ህጻን ልጅ የመጣሁ ዛሬ። እንኳን አደረሳችሁ፣ እንኳን አላልኳችሁም ለጽዮን ማርያም። እግዚአብሔርን በቃ ሳይሆን ስሜታዊ አይሁኝ፣ በስሜታዊ እንትኔ ነው የገባሁትና እንኳን አደረሳችሁ። የአመት ሰው ትበለን እመቤት፣ የተጠብቀን ሁላችንንም ወላዲት አምላክ ትጠብቀን። እግዚአብሔርን ነው የምላችሁ እግዚአብሔር እንደው ይጠብቀን፣ ከእንደዚህ አይነት መቅሰፍት ይሰውረን ነው የምለው። ስለ ተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝትርፍርፍ ይበልልኝ ያልኩኝ ይሰናበታችኋለሁ። ሜላት ነበር አብሬያችሁ የቆየሁት ባይ